በጣም ብዙ መንገዶች እና ማሰራት የምችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔም ባለፈው ይሻላል። እውነት ሽነው ሩታዬ፣ እውነት ሽነው እኔ ለዛች ለውሽሚትና ለርካሿ ሴት ዮ እራሱ ስት ስቲ ከባልሽ ጋር ታረቂ ልል ነበር። ታረቂ በቃ ይሄ እነዚህ የተረገሙ በዙሪያሽ ያሉ እራሱ እንዲናደዱ እንድታደርግ ይፈልግ ነበር። ነገር ግን አብርሃም ደግሞ ረጋ ብሎ አይቀመጥም፣ ሰከና ይል በቃ። ብድ ብድ ብድ ብድ የሆነ ነገር ኮሽ ሲል ብርር ብሎ ሄደ። ኮሽ ሲል ብርር ብሎ ነፃነት ጋር፣ ኮሽ ሲል ውሽሚት ጋር እንደነች ና በቃ አጠናግሪ እውነቴ ነው። ምትበካልች በዩና አንቺ የሚያገባ ሸጪ ማለት ነው። እና እንግዲህ ሩታዬ እኔ ተመልሶ ያው ለሚሆን ነገር እኔ ቤተሰብን እንዲገባ አልፈልግም ነበረ እስከ ዛሬ ድረስ ምናምን ብላ እንግዲህ መልሶ ሰጠች ማለት ነው። ሲቀጥል ደግሞ ብፈልገው ኖሮ ድሮም የሚያደርገው ነበረ። ነገር ግን ተመልሶ ወደዛ ችኝቱ ይሄዳል አለች ማለች ነው። ሰለም ሰለም ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክሸር ሰብስክራይብ እያደረጋችሁ እስከመጨረሻ መጨረሻ ተከታተሉ። የምን እስከ መጨረሻ ጥር ደቂቃ ነው የምሰራው ግን ላይክ እያደረጋችሁ ለማንኛውም ማለት ነው እና እንግዲህ ሜላት በባልና ሚስት ባል በመሀላቸው መግባት አንፈልግም ነበረ እንደዚህ ምናምን ምናምን አለች ማለት ነው፣ አካባቢዋ ማለት ነው። እና ሩታዬም ያው ውሳኔሽን ትክክል ነው፣ እውነቴ ነው የምልሽ ተመልሶ የሚሆነው ለሚሆን ነገር እንዳትታረቂ ማለት ነው። እንደ ረጅና እኔ አብረሀማ የማታወዳደቅ እራሱ ማለት ነው የማታው አወዳደቅ ራሱ አብረሀም የውሸት አወዳደቅ ነው የወደቀው። አንድ በጣም አሁን ዛሬ ታሽጎ ይመጣልናል። እኮ ፈጣሪ ወይ ትግስቱን ስጠኝ። እንደው የእናንተ ነገር እንደው የእናንተ ማለቅ የሌለው ማስመሰልና ውሸት እኔ መጨረሻችሁ ያሳየን። እውነቴ ነው የምላችሁ መጨረሻችሁ እያሳየን በተለይ ለዛች እርካሽ ተይሽ ግን፣ ማለት ነው ሩታዬ፣ እውነቱን ልንገርሽና ማለት ነው ከባልሽ ጋር ታርቂ። አው ለማስቴ ነው የምትታረቀው ለነገሩ እኮ አሁን ነጌ ያሸልባለ እሱ ደግሞ ነጌ እልም ይላል። በቃ እዚህ ያለ ሲባል እዛ፣ እዛ ያለ ሲባል እዚህ ማለት ነው። ይሄ ነው በደህና ዱላ ነበር አንተን መቀጥቀጥ ነበረበት ጋሽዬ፣ እውነት ነው ምልህ። እና ለነዛ ሰገጤዎች፣ ርካሾች፣ ሴት መሳዮች ለእነሱም ስትል፣ ለዚች ደግሞ ርካሽ ሴት ስትል ብትታረቅ ደስ ይለኛል ማለት ነው። ነገር ግን እስከ መቼ እንደነች ነው? ለሰው ብላ ትታረቅና ከዛ በኋላ እልም እልም እልም እልም እልም እንሽላሊት የሆንክ ልጅ ማለት ነው። እዚህ ነው እዛ፣ እዛ ነው እዚህ። አሁን እኔ እኮ ግርም ያለኝ መቼ ነው ከዛ ችኝቶ የሆነ ቪዲዮ ይሰራል ዛሬ ነገ፣ ደግሞ ሩታ ይመጣና ሌላ ታሪክ ይፈጥር ነበረ ሰሞኑ ራሱ ማለት ነው። አሁን ሩታ ልታረቅ ለነሱ ለነዚህ ትርካሾች ራሱ ለነዚህ አመዳም ዱቄታሞች ስትል ራሱ ብትታረቅ ለነሱ እነዚህ ምቀኛ ሙላ ማለት ነው። አስመሳይ እንደ ውሸታችሁ ጥግ ድረስ ተለለቅ ሰዎች አይደላችሁ። ምንድን ነው ውሸት በአደባባይ የምትሰሩት እነዛዎች ማለት ነው። ኑሩታ አልነካሁም። እነዛዎች እና አብርሃም ደግሞ አጃቢ ነው። ታጅቦ ነው። እነዛዎች እኮ አጃቢ ናቸው እኮ እነዚያ አጃቢ ናቸው። አብርሃም ደግሞ ሙሽራ ነው ማለት ነው። እና ግርም የሚለኝ ነገር እሱ የሚላቸውን አልልም እነሱም ይኖሩበታል። ፈጣሪው ትግስት ውስጠኝ እንዲያው እናንተ ከሰው እራሱ ታጣላላችሁ ከፈጣሪ ታጣላላችሁ። እውነቴ ነው ምላቸው አብራችሁ ነው የምታደርጉት ግን አብርሃም ነው የሚያመጣ። አንተ ዋነኛው አንተ ነው የምታመጣው። ሌላኛው ተከታይ ነው በቃ አጃቢ ነው ማለት ነው። አጃቢ መሰሪ ውላ ማለት ነው። እውነቴ ነው ምላቸው እናንተ በቃ ወደ ተመርኮ ነው የሚመሩት። እነዚህ አቤት የሴት አልጫ ራ የሴት የወንድ አልጫውላ ሁላ ቀሚሳት ለብሶ እውነት ቀሚስ ለበሰው እኔ ቡታ ጀራ ነው ያለሁት። ኑ ቀሚስ ልስጣችሁ። እውነቴ ነው የምላችሁ ከፈለጋችሁ ማለት ነው። ቀሚስ የመስጠት እንትን የለብኝም፣ እሰጣችኋለሁ። ርካሾች፣ ወራዶች እውነት እና ስታሽቃብጠን ባለ ትዳርን ወንድን ላይ ሁላቸውም ሲያሽቃብጠ ነበሩ። እነሱ ናቸው አግባድ እንደዚህ በላል። አሁን እኮ አልበቃም ብሏት አል ይህ ሁሉ ወንድ አልበቃም ብሏት አብርሃምን ፈለገችው። ፈጣሪዎች ይቅር በለኝ ይቅር በለኝ ባጃችሁ ጉሙ። ለማንኛውም ሩታየም ልክ እንዳልሽው ተመልሶ ያው ለሚሆን ነገር እንዳትታረቄ በቃ ግግም ብለሽ ልጅሽ አሳድግ አርፈሽ ቁጭ በይ፣ ማለት ነው። አብረሀም የራስ ጉዳይ ነው። ምን አገባንኛ? የምትፈልገው ያቺ ሰገጤ ነው። ማሀየም ሴት አይደል የምፈልጉት ሲጀመር። ለማንኛውም ሰላሙኑ ድንቤተሰብ